ከአሜሪካ ስልክ በስልክ ለምን? እስቲ ክርስቶስን በይ ላይቭ ላይ ነው ያለው። እኔ ምን አውቃለሁ እንዴ ብልግና ነው እንዴት እንዲ ይላል? ተልቆ አለበት እንዴ? ማልኮት ማሬ ተሳስቶ ይሆን? ምን አውቃለሁ። አዎ አዎ፣ ያሪ ነው። ላይቭ ላይ ነው ጋይስ ያለው። ጻፍ ላይቭ ላይ አው ሊንዳ እና እሱ ሊንዳ የምትባል ዱባይ ያለች አንድ ደማ ምን ምን ነው እኔ አባቴ ሙት አልሰጣንቺ፣ የሰማሁት ማሪ ለራሴ ኔ ትምህርት ቤት እኮ ዛሬ ክላስ ነበረብኝ ማሬ፣ ፈተና ወደቅኩኝ። አረ ሁሉ ጊዜ እንደወደቅሽ ነሽ አንቺ፣ ደንቆሮ ደድራለች። አባቴ ሙት አስቀየምሽኝ። አይባልም ላይ እንደወደቅሽ ፈተና ላይ እንደወደቅሽ ቢሆን ራሱ ለሞራሌ እንደዛ አይባልም። አሁን ታዲያ በመዝፋት ሲጋ አይዞሽ ልልሽ ነው ለሞራሌ፣ እንኳን ወደግሽ እንኳን እልም አልሽ። ማርያም ሀቢብ እንጂ እኔ መች ታሰረች አልኩ። ለምን እኔን ተናደድሽብኝ? በቃ ተጀመረ ስልክ ረ ምን አድርጌ ነው ሀቢብ? ለዚህ ስልክ እኔ እንኳን ላይ ቁጭ እንዳላወራበት ይው ስልክ በስልክ ምን ላድርግ? ምን ልደውልለት፣ ለምን አልክ ልበለው? ወደ እዛ ወደ እዛ እናት ደውይለት። አጠገቤ ፊት ለፊቴ እንዳይመጣ ይሄ ቋቋቴ ጉንቦራስ በሱ እኔ ነው የምማስረግጠው ዛሬ ግን፣ እግዚአብሔር ምን ይላል መሰለሽ በቃሉ ለሚሰራ ብደግ ስራ ይላል። እና ታይ፣ ይቅርበዩ ይቅርበዩ። ጭራሽ ጭራሽ ስልኬ ቢዚ ቢዚ፣ እንደዚህ ባለስልጣን ቢዚ አይሆንም ስልኬ። ግን የሚወድሽን ሰው ታይበታለሽ። ግን እሱ ስህተት ነው የሰራው። ለምን ኢትዮጵያ ሰው ቢሰማስ እኔ ራሱ ቢሰማ ከኢትዮጵያ በኢሞ እነ ሲስተር በኢሞ ምን በቃ ያልተደወል የለም። ኖ ኖ ይሄ ቀልድ አደለም። በነገራችን ላይ ይሄ የህይወት ጉዳይ ነው። ደግሞ እንዳይል እኔ ራሱ እናገሯል ስጣት ነው ደግሞ ይበላራራኔ ካሁን በኋላ ደግሞ ምን እንደማደረገው ታውቂያለሽ? ምን እንደማደረገው አንቺ ምን እንደማደረገሽ እስ ምን እንደማደረገው ራጅ ምን እንደማደረጋት አይ አትሞላ ቀቂ ማሪ እኔ ምን አደረግኩሽ? እኔ ለራሴ ህይወት ከብዶኛል። ፈተና ፈተና ፈተና ሁሌ ፌል ፌል ፌል ፌል ከአስር ሁለት አግኝቼ ስምንቱ ማጣሁት ዛሬ እኔ ምን እንደማደርግ እኔ በጉጉት ነው የማስረግጣቸው ሌላ ጦርነት ዝጀምር ያለው ነው ጦርነት ያሁን እዚህ ቤይሩት ላይ እሱም በይው። እኔ የምንጨነቀኝ እሱ ወንድ ነው። ቢያንስ እንትናንም በይው፣ ሀቢብንም ይጂበት። እሱ ነው ነገር የፈለገሽ ፎቶን ዘግዝቀሽ ከፈለሽ ምን ጨነቀኝ። እኔ እኔን ግን አትንኪ ማሬን። እኔ ምን አረኩሽ? በተለይ በጉጉት አታሰድብኝ። እኔ እሷን ምላሷን ፈራዋለሁ። የተረዳነኝ ቤቷ ይሽሰማአብሽ ጋር አብርሽ ማነውና? እናንተ ናችሁ የምትፈሩት እንጂ እናንተ ናችሁ፣ ለእናንተ ነው ድምፅ የሚሆነው። ይሁንላችሁ፣ ሂዱ። ከዓርሺ ጋር እንዳጠይቅ ገና ከነ ፎቶው ራቆቱ እዚህ ለጥፈዋለሁ ብያችኋለሁ። ሂ ቪዲዮ ታሽ እኔ ራቆቱ ከሴት ጋር ራቆቱ ለጥፈዋለሁኝ። ያጥፋው ው እኔ ሚካኤልን ብያለሁ። ሚካኤልን ያጥፋው ሳይሟረግ በስመ አብ። የሴቶች ነው የተለመደው መለቀቅ ቪዲዮ እና ፎቶ። የሴቶች ደግሞ ወፈርሽ አልወፈርኩም፣ ጋይስ ዳይት ላይ ነኝ እኔ ከነጋ ምን በላው ትንጥዬ ሩዝ ነው የቀመስኩት። ወፈርሽ እንዳትሉኝ። አም ሴክስ ሌዲ ሎ ያጥፋው። የእኔ ቪዲዮዎች በኢዮዳ ጋር የሰራው በእነዳልቻ እንደዚያ ረኮ የሰራሁት ምናምን ያጥፋው። በእኔ ቫይራል እንዲያገኝ አልፈልግም በቃ እሱ እኮ ያው ጎይስ እኮ አለኝ። እንኳን እኔ በህግ ነው ከአንቺ ጋር ንግግር የለኝም። በህግ ነው እንቀሰሽ እንኩፍ እንኩፍ ለበን እንኩፍ ለበን ህግ ትላለህ እንዴ? ቤይሩት የት እንዳለን እኮ ታውቃለህ ጠንቅቀ። እንኩፍ ለበን እንደው እንድትከሰይ ነው የምፈልገው። ይህ ወረቀት ይህን ስላለኝ ታስሬ ወደ ፈለግኩት ሀገር አማርጭ ልሄድ ነው የምፈልገው ውይ ተይ ማሬ ተይ ተይ በገብርኤል አትታሰሪ ታስረሽ ከገባሽ ቀጥታ የምትመጪው ዱባይ ነው ማሬ እኔ አውቃለሁ ይህን ዱባይ አይመጣኝም እዛው ተቀመጪ ነ ፍቅር ላላላ ስስ እንደውም እንደውም ነገ ለጥፋለሁ ጥፋ ነገ ሰይጣን ጆሮ ይደፈን እስር ቤት ተይ ዜድ አትበሉኝ ያጥፋልኝ ያጥፋልኝ አማርጬ ለሚሄደው ዩኤን ወረቀት ስላለኝ አማርጬ ለሚሄደው እግዚአብሔርን አማርጬ ታሰሪ አማርጬ የት ሀገር ነው የሚቻለሽ አሜሪካ ነው። ምንም አሜሪካ ይህ እንደዛ ይቻላል። እንደናንተ አዎ አዎ እና አሜሪካ ትሄጃለሽ? አዎ በህልሜ አሜሪካ ስነሳ አሜሪካ ሲሄድ አሜሪካ እያልኩ ከምሄድ እንደወንድማ ተስፋ ቆርጭ የተውኳት እኮ አሜሪካን ተስፋ የቆረጥ አረንዳንኪ ያለ ወፍራም ሰው አትቀበል አሜሪካ ተኝ። አረ እባክሽ የአሜሪካን ህግ አታውቂም ማሬ። ወፍራም ሴቶች እጥፍ ነው የሚከፈላቸው ሞራል ኖሯቸው እንዲሰሩ አታውቂም? ከማን ቤቢ? እንደዛ ሰው ነግሮኝ ነው፣ አሜሪካ የሚኖር አታለው። እንደዛ አድርጎ ሊወስድሽ። በወሰደኝ፣ አባቴ ሙት በወሰደኝ። እኔ አሜሪካ ህየውራው አልቻለች፣ ተናዳለች ብራውዋ ውለህ የት ነው ታውቃለህ? አዳሬ የት ነው ታውቃለህ? ዋ ለምን ቪዲዮ፣ ለምን እንደዚህ ቪዲዮ ምናምን የምትሰራ? አጥፋው፣ እናቴን አጥፋው፣ አልሰማ አጥፋው። ጥፋተኛ ነሽ እኔ ምን አርጌ ማሬ ምን አጠፋው ደግሞ ደግሞ ፖቶሊ ካወራው እንዴ እሱ ኦኬ እሱ ጥፋተኛ ከሆነ ይቅርታ ይጠይቃታላ እናስታርቃቸዋለን አይሻልም ከላይቭ ነው እንዴ ነቅሎ ያስወጣት ጋይስ ከላይቭ ነው ነቅሎ ያስወጣት ስልክ ከላይቭ ነው ነቅሎ ያስወጣት መሰለኝ። አይደለም ጋይስ ኮፒ ሊንኬን ሁለት ሺ ያስገቡልኝ እና ወጥቼ ምግብ ልብላ። አዎ ልብላ። ሽሮ በርበሬ ነው ግዙ ስል አልገዛም ብላችኋል። እኔ ሊሄድ ነው ወደ ኢትዮጵያ እቃ ይዤ ሊሄድ ነው ጋይስ፣ ኑና እቃ ግዙ።